ሳላችለሲበላች ከም ጋርስታረቃች በስማ በወልድ በመንፈስ ቅዱስ ሀደ አምላክ አሜን። የተወደዳችሁ ሕዝብ እግዚአብሔር ሁሉ ቦታም የምትገኙ። ክርስቲያኖች በተለይ በአሜሪካ በካናዳ ያላችሁ ኢትዮጵያውያን ካቶሊካውያን ይሄ አሁን ያለንበት ጊዜ በጣም የተባረከ የተቀደሰ ጊዜ ነው። የፋሲካ ወቅት በመሆኑ በጣም ለክርስቲያኖች መሰረታዊ የእምነታችን መሰረት የሆነውን ነገር የምናከብርበት ወቅት ነው። የፋሲካ ምስጢር የምንለው ዓርብ ስቅለት፣ እንዲያውም ከጸሎተ ሐሙስ ነው የሚጀምረው። ጸሎተ ሐሙስ፣ ዓርብ ስቅለት፣ ቀዳም ስዑር፣ ፋሲጋ ጌታችን ኢየሱስ ክርስቶስ የተነሳበት ዕለት ነው። ቀዳም ስዑር የተባለው ደግሞ ያው የአይሁድ ፋሲጋ በክርስቶስ ትንሳኤ ምክንያት የተሻረበት ስለሆነ ነው። ጌታችን ኢየሱስ ክርስቶስ ሞትን ድል ነስቶ በራሱ ሞት እና መስቀል ማለት ነው፣ የተነሳበት ዕለት በመሆኑ የኛ ክርስቲያኖች መሰረታዊ የእምነታችን መሰረታዊ በዓል ነው። ለዚህ ይህን በዓል ስናከብር የሃይማኖታችን ዋና ምስጢር የሚገኘው እዚህ ነው። ክርስቶስ ባይነሳ ኖሮ ይላል ቅዱስ ሐዋርያ ጳውሎስ፣ እምነታችን፣ ህይወታችን ሁሉ ከንቱ በሆነ ነበር። በክርስቶስ ትንሣኤ ምክንያት ግን የተስፋ ሰዎች ነን። በተስፋ የምኖር ነን። ለገነት የጠራን ሰዎች ነን። እግዚአብሔር ጋር በህብረት በአንድነት ለመኖር የክርስቶስ ጸጋ አግኝተናል። የክርስቶስን ሞት፣ የክርስቶስን ትንሣኤ በሚስጥረ ጥምቀት አማካይነት ተካፍለናል። ስለዚህ እኛም የክርስቶስ ወገኖች ነን። የክርስቶስ በመሆናችን ደስ ሊሰኝ ልንሰኝ ይገባል። ይህ የፋሲጋ በዓል በተለይ ህማማትን አሰልፈን ፋሲጋን ስናከብር ሁሉም ነገር በጌታችን ኢየሱስ ክርስቶስ በስቃይ፣ በመከራ፣ በመስቀል፣ በሞት አያልቅም። በደስታ ነው የሚያልቀው። ደስታው ደግሞ በፋሲጋ የተፈጸመውን ነው። የክርስቶስ ትንሣኤ ከሌሎች የሃይማኖት መሪዎች ልዩ የሚያደርገው ክርስቶስ በትንሣኤው ነው። እንግዲህ ትንሣኤ ስንል ህያው ነው። ሌላው ያው አንዳንድ ሁለት መንገዶች ብና ለምሳሌ አንዱ የህይወት መንገድ አንዱ የሞት መንገድ ቢኖሩ የትኛው ነው የምንመርጠው? የህይወት መንገድ ነው። የህይወት መንገድ ነው የክርስቶስ መንገድ ነው። ክርስቶስ የተራመደበት የኖረበት ህይወት ነው። እኛም ባለንበት የክርስቶስ ትንሣኤ ተካፋዮች እንድንሆን በጸሎትም በጥሩ ስነምግባር በመልካም ተግባር ከእግዚአብሔር ጋር ያለን ግንኙነት፣ እርስ በርሳችን ያለንን አንድነትና ህብረት ፍቅር በማጠንከር ነው መኖር ያለብን። ክርስቲያኖችንን ሌሎች ሌላ ክርስቶስ ማለት ነው ክርስቲያን ማለት። ስለዚህ እንደ ክርስቶስ የምንኖርበት ትልቅ ትልቅ ሚስጥር ነው እና አንድ ትልቅ ሰው ስሙ እስክንድር ይባል ነበረ እና የታላቁ እስክንድር የግሪክ ንጉስ ማለት ነው። ሌላ እስክንድር የሚባል ንጉስ ነበር። ምንድን ነው ያለው? ወተራ ወታደሩን ጠርቶ፣ ወይ ጎበዝ ጀግና መሆን አለብህ ይህ ስም ይዘ፣ ወይም ስምህን መቀየር አለብን። እኛም እንደዛ ክርስቲያን መሆን ትልቅ ክብር ነው። ልክ እንደ ክርስቶስ መሆን ማለት ነው ክርስቶስን ትህትና የክርስቶስን ፍቅር የክርስቶስን ተግባር ይዘን እንድንጓዝ ነው። ወይ ጥሩ ሰዎች ጥሩ ክርስቲያን መሆን አለብን፣ ወይ ስማችን መቀየር አለብን። ስለዚህ የሁሉ የተገኘው በክርስቶስ አማካይነት ነው፣ በተለይ በክርስቶስ ትንሣኤ ነው እና ሁላችሁ ባላችሁበት ሁሉ መልካም የትንሣኤ በዓል እንዲሆንላችሁ፣ የሰላም የጤና የአንድነት የስምምነት የበረከት በዓል እንዲሆንላችሁ ይመኛለሁ። በእያለንበት በጸሎት መተሳሰብ ይኖርብናል። ለሀገራችንም ደግሞ መጸለይ ያለባቸው። ሀገራችንም ሰላም ያስፈልጋታል። ሰላም የሁሉም መሰረት ነው፣ የእድገት መሰረት ነው እና ህዝቧ ሰላም እንዲሆን መሪዎቿ ደግሞ እግዚአብሔር ጥበብ እንዲሰጣቸው ህዝባቸው መምራት፣ በጥበብ መምራት እንዲችሉ መንፈሱ በእነሱ ላይ እንዲያፈስ መጠየቅ መለመን ይኖርብናል እና ለሁላችንም መልካም የፋሲካ የትንሳኤ በዓል ያድርግልን። ያው በቅርቡ እንገናኝ ይሆናል። እግዚአብሔር ከእናንተ ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ እንደ አምላክ አሜን። ተነሳላችሁ፣ ደስ ይበላችሁ። ከዜም ጋር